ሰላም የመሌትዩ ተከታታዮች እንደምንሰነበታችሁ። አሜን። ይችን ሰዓት እንድንናገርባት እንድንሰማባት ፈቅዶ የሰጠን የሰማይና የምድር ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብሩ በፈጠረው ፍጡር አንደበት ሁሉ የተመሰገነ ይሁን። አሜን። ዛሬ እንግዲህ ይዤላችሁ የቀረብኩት ደግሞ ሌላ ፕሮግራም ርዕሱ ላይ ወይም ደግሞ ስቲከሩ ላይ ለመግለጽ እንደሞከርኩት ሁሉ ቅዱስ ገብርኤል የጌታ መልአክ፣ አብሳሪው መልአክ የሰራውን ድንቅ ታምር ለመንገር ፈልጌ ነው የመጣሁት ማለት ነው። እናንተ ተሰሙ ዘንድ እኔ የምናገር ዘንድ ዝግጁ እንዲያደርገን አምላካችን ጣሪያችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ፍቃዱ ይሁና እንግዲህ በመጀመሪያ ላይክ እና ሼር አድርጉት። በተከታታይ የሚቀርብ ፕሮግራም ስለሆነ እንደ እግዚአብሔር ፍቃድ እንማማርበታለን፣ ምስክርነት እንሰጥበታለን። በተለያዩ የጸበል ቦታዎች ያገኘቸውን ተአምራትን በዚህ ገጽ ላይ ስለማደርስ ትምህርት ሰጪ ይሆናል ብዬ ስለማስብ ይጠቅማችኋል ብዬ ስለማስብ እንዳያልፋችሁ ሰብስክራይብ እና ሼር ብታደርጉት ጥሩ ነው፣ ይህንን ለማሳሰብ ያናገራለሁ ማለት ነው። በመቀጠል እንግዲህ ቅዱስ ገብርኤል የሰራው ተአምር ምንድን ነው ወደሚለው እገባለሁ ማለት ነው። ይህንን ተአምር ያየሁት የሆነ ጸበል ቦታ ላይ አንድ አጋንት ጩሆ ያደረገውን የነበረበትን ሰውዬ ያደረገውን ነገር ተናግሮ ሲወጣ በማየት ነው። ይሄንን እንትን መልእክት ያገኘሁት ማለት ነው። ከዛም በኋላ ደግሞ አጋነንቱ ከወጣለት በኋላ ሰውየው የሰጠውን ምስክርነትም እንዲሁ ሰምቼ ያንን አገናዝቤ ነው እያቀረብኩ ያለሁት። ምንድን ነው ሁኔታው የተፈጠረው? ቢያንስ ይህንን የተነገረ ተአምር የሰማሁት ወደ አስር ዓመት አካባቢ የሆነዋል ብዬ ነው ማስበው። እና አንድ ሹፌር ነበረ። ይህ ሹፌር የተሳቢ ሹፌር ነው። ለብዙ ዓመት የሾፈረ ነው። እና ከጊዜዎች ሲያልፉ የስራ ሰዓቱ ብዙ ዘመናትን ከገለገለ በኋላ የሆነ ሰዓት ላይ ምቀኛ ይነሳበታል። የገዛ ጓደኞቹ ማለት ነው። እነዚህ ጓደኞቹ ያደረጉት ምንድነው? በምቀኝነት ተነስተው እንዲሞት ነው የሆነ መተት የላኩበት። እና መተት ይዞ የመጣው አጋንንት ምንድነው ያደረገው? በነገራችን ላይ ከጅቡቲ ወደዚህ ወደ አዲስ አበባ የሚሾፍሩ ሰዎች ሾፌሮች፣ ብዙ ጊዜ የሚናገሩት ምንድነው አብዛኛው በረሃና ሜዳማ ነው መንገዱ እና በተመሳሳይ ማርሽ ወይም በቀላል ማርሽ ቀላል ማርሽ ማለት አራተኛ ወይም አምስተኛ አድርገው ረጅሙን መንገድ እንደሚጓዙ ይታወቃል። እና ምንድነው የሆነው ይሄ የተላከ አጋንንት ይሄንን ሹፌር፣ እየነዳ እያለ ግደለው የሚለውን ትዕዛዝ ይዞ መጥቶ ለመግደል ያሰበውና ያቀደው ጉዳዩን ለመፈጸም ያሰበው በምን መልኩ ነው? ሰውየውን የግድ መኪናውን በመገልበጥ ነው ማለት ነው። መኪናው ይገለበጣል፣ ንብረቱ ከጥቅም ውጭ ይሆናል፣ ከዛም ደግሞ የሰውየው ሕይወት ያልፋል የሚል እቅድና ፕሮግራም ይዞ ነው የገባው። ከዛ በኋላ አንድ ቀን እየነዳ እያለ በዛች ከባድ ቀላል ማርሽ አድርጎ መኪናውን እየነዳ ባለበት ሰዓት ላይ እጅና እግሩ ሽባ ይሆናል። ይህ ሰው እንግዲህ ዋናው መልእክቴ እዚህ ላይ ነው ያለው ማለት ነው። በነገራችን ላይ ቅዱስ ገብርኤልን በኮሜንት ላይ እያመሰገናችሁ ብታልፉ ደስ ይለኛል። የአፍህን ፍሬ ትበላለህ ነውና። እና ይሄ ሰውዬ እጅና እግሩ ሽባ ሲሆን እንግዲህ ምን ያክል ደቂቃዎች ሳይሆን በሰከንዶች እንኳ ጊዜ አይሰጥም። በፍጥነት ላይ ያለ መኪና መሪው ከተለቀቀ አጋጣሚው ምን እንደሚሆን ሁላችን አይምሮ ላይ ሊኖር ይችላል ብዬ አስባለሁ። ከዛ በኋላ እጅና እግሩ ሽባ ከሆነ በኋላ መኪናው ይሄዳል። ሽባ ሲሆን ወዲያውኑ የጠራው ግን ቅዱስ ገብርኤልን ነበር። ቅዱስ ገብርኤል ብሎ በተናገረበት ሰዓት ላይ እሱ ሰይጣኑ ኦልሬዲ እጅና እግሩን ሽቦ አድርጎት ነበረ። መኪናው ግን መንገዱን የቀጠለው ማን ተረከበው? የተጠራው ሊቀ መላእክት ቅዱስ ገብርኤል አብሳሪው መልአክ መኪናውን ተረከበና ነዳ ማለት ነው። ይህ ሰውዬ ከዛች ሰዓት ጀምሮ እጅና እግሩ አይሰራም፣ ሃይምሮም ተለወጠ። ከዛ የሆነው ምንድን ነው? መኪናውም ተጉዞ ተጉዞ ተጉዞ ልክ ትዝ ይለኛል፣ ገዳማይቱ ከምትባል ቦታ ነው ሲል የሰማሁት። ቦታውን በትክክል አላውቀውም። አንድ 100 ኪሎ ሜትር ያክል ከነዳው በኋላ መኪናውን አቆመለት። እኔም በተጠራው መልአክ ምንም እንዳልሰራ ተደርጌ እጁና እግሩን ሽባ እንዳደረግኩት፣ ወዲያውኑ ምንም ስራ እንዳልሰራ ተደርጌ ተቀመጥኩኝ ብሎ ነው አጋንንቱ የተናገረው። እና ከዛ በኋላ አጋንንቱ ከወጣ በኋላ ደግሞ ሰውየው ሲናገር ምንድን ነው ያለው? ትክክል ነው። ምንም በማላውቀው መልኩ እጅና ግሬ ሽባ ሆነ። መኪናው ግን አንድ መቶ ኪሎ ሜትር ተጉዞ ቀኙን የመኪና የመንገዱን ቀኝ ይዞ ቆመልኝ። ከዛ በኋላ እጅና እግርን ይሰራል። መጨረሻ ላይ የቅዱስ ገብርኤልና አምላክ አመስግኜ መኪናውን ይዞ መጣው የሚል ታምር የሆነ ድንቅ አስተማሪ የሆነ ሁላችንን በሀሴት በሃይማኖታችን እንድንኮራ እንድንመጻደቅ እኛም እንድንጠቀምበት የሚያስተምር ነገር ተናግሮ ነበር በወቅቱ ማለት ነው እና ይሄ ምን ድንቅ ታምር ቅዱስ ገብርኤል የሰራውን ድንቅ ታምር መንገድ ብቻ አይደለም። አሁን እኔ ዋነኛና መሰረታዊ መልእክቴ ይሄ ቢሆንም፣ በመቀጠል ግን እኛ ስንደነግጥ ምንድን ነው የምንለው ነው እና እኛ ስንደነግጥ ምን እንደምንል ራሳችሁን እስኪ ታዘቡ እግረ መንገድም ደግሞ ኮሜንት ላይ ጻፉትና መመማሪያም ይሆናል። አንዳንድ አስገራሚ የሆኑ አባባሎችም ሊኖሩ ይችላሉ። ለምሳሌ አንድ ሰው ሲደነግጥ አንበሳው የሚል አለ፣ ነብሮ የሚል አለ፣ ዘራፍ የሚል አለ። ሴቶች ሲሆኑ ደግሞ እናቴ ድረሽ ይባል ይችላል። እነዚህ እንደዚህ አይነት ነገሮች አስገራሚ ገጠመኞች ናቸው ማለት ነው። ስለዚህ እያንዳንዳችን የምንለውን እንደዛ ተጽፎ የልምድ ልውውጥ ወይም ደግሞ ትምህርታዊ ነገር ካለው እንደዛ ብታደርጉ ለማለት ፈልጌ ነው። እና ምንድን ነው ስንደነግጥ፣ ለምሳሌ ብዙ ጊዜ የተለመደው እንኳ ነጎድጓድ፣ ከባድ ዝናብ እየዘነበ ባለበት ሰዓት ነጎድጓድ ሲጥል ሳሊለን ቅድስት ነው የሚባለው በእርግጥ የብዙ ሰው እንትን ነው፣ በጣም አስፈሪ ስለሆነ ማለት ነው። ግን የሆነ ፊኛ አጠገብ ላይ ከፈነዳ ቀደም እንዳልኩት አንበሳውም፣ ነብሩም፣ ዘራፊም የሚለው ብዙ ነው እና ይሄ ትክክል ነው ወይ የሚለውን ነው አሁን ሌላ ዋና ነጥብ አድርጌ የወሰድኩት ማለት ነው። አጋንንትስ ይህንን ነገር እንዴት ነው የሚያየው የሚለውን ነጥብን ነው አስከት የማየው። በእርግጥም አንበሳ ስንል አጋንንት እውነትም አንበሳ ነው ብሎ ትቶ እንደማይሄድ መቼም ጨቅላ ያልሆነ ሰው ያውቀዋል። እንደውም አንበሳው ባልክ ቁጥር እንዳይጥ ነው የሚቆጥር። ድንግል ማርያም እናቴ ወይም ደግሞ በኢየሱስ ክርስቶስ ስም በቅዱሳን በቃ አፋችን ላይ በተለመደ በመላእክትም በጻድቃንም የሆነ የሰማዕት ስምም። በአማላጅነቱ የምንተማመንበትንና ዝክሩን የምንዘክርለትን ገድሉንና ድርሳኑን በሌላ በሰላም ቀን ማለት ነው። ምንም ሳይደርስብን ዘወትር የምንጸልይበትን የምንተማመንበትን ምልጃውንና ቃል ኪዳኑ ተስፋ ያደረግነው መልአክም ይሁን ጻድቅ ስም መጥራት ነው ያለብን የሚለው ነው መሰመር ያለበት እና እኛ ሀገር ወይም ደግሞ ኢትዮጵያ ውስጥ መደንገጥ ጥሩ አይደለም። ወይም ደግሞ ብዙ ጊዜ አጋንንት የሚጠቀሙበት መንገድ እንደሆነ ግልጽ ነው። ወደ ሰዎች ለመግባት አጋንንት የሚጠቀምበት አካሄድ ነው። ለምሳሌ አንድ ሕፃን ቢወድቅ ወይም ትልቅ ሰውም ቢሆኑ፣ ወደቀ፣ ደም ፈሰሰ፣ የሆነ እግሩም ይጋጥ፣ እጁም ይሰበር በዛች አጋጣሚ ደሙን ተቋርጾ የሚገባ መንፈስ እንዳለ ብዙ አጋጣሚዎች ይናገራሉ። ሲወድቅ ነው ያገኘሁት፣ እንደዚህ ነው ያገኘሁት የሚል አባባል እንደሚናገር ሁል ጊዜ የምናስታውሰው ነገር ነው። ምንድን ነው የተለመደው? ሌላ አገራችን ውስጥ ልብ ድካም ያለበትን አታስደንግጡ፣ በዛውት ጸጥ ሊል ይችላል። ትክክል ነው። ያችን ልብ ድካም ሰበብ ያደርግ እንጂ እቺን አጋጣሚ የሚጠቀም አጋንንት አለ ማለት ነው። በዛው እንዲያሸልብ የሚያደርግ የጀመረውን የሚጨርስ ማለት ነው። እንግዲህ ነጎድጓድ ሲመጣ ብለናል። የምንደነግጥበት አካባቢ የሆነ ነገር ሲጮህ ይደነገጣል። ግን ስንወድቅም ነጎድጓድ ስንሰማም ምን ማድረግ ያለብን ግን ቅድም እንዳልኩት የቅዱሳንንና የጌታችንን የመድኃኒታችንን ኢየሱስ ክርስቶስን የስላሴን የወላዲተ አምላክ ቅድስት ድንግል ማርያም ስም ነው መጥራት ያለብን። ነጎድጓዱ ሲጮህ በኪዳነ ምሕረት ስም ብዙ ጊዜ ሳሊለን ቅድስት እንላለን። እነዚህ እነዚህ ነገሮች ናቸው መጠራት ያለባቸውና ሰይጣን ተንኮል እና እቅድ ነፃ መውጣት ያለብን በዚህ መልኩ ነው ማለት ነው። ስለዚህ ለምሳሌ ምን አለ የሞተ ሰው እንኳ በሀገራችን ላይ ስናስረዳ ወግ አለው፣ ስርዓት አለው፣ ሕግ አለው። ለምሳሌ እናቱ የሞተበችበትን ሰው ሂዶ እናት ሞታለች ብሎ ወዲያውኑ የምን ነገር ባህር የለም የታወቀ አድሮ ንጋት ላይ ሰው ተሰብስቦ በተረጋጋ ሁኔታ እራሱ ላይ አደጋ እንዳይደርስ ባልታሰበ ሌሊት እና ጨለማ ተነስቶ እናቱ ወዳረፈችበት ቦታ እንዳይሄድ፣ ብቻውን ያለ ሰው እንዳይሄድ፣ ሌላ ሌላ በድንጋጤ የሚሰራቸው የመውደቅ የመነሳት ሌላ ነገር እንዳይደርስበት የሚደረገው ምንድን ነው? ጠዋት ተነስቶ ነው መርዶ የሚነገረው እና ከዛ በኋላ በሰው እርዳታ ያሉትን ሌላ ተጓዳኝ የሚመጡ አደጋዎችን ይከላከላል ማለት ነው። ሌላ እርጉዝ ሴትም እንደዚሁ በቃ የሚያስደነግጥ ነገር አትንገሯት፣ የሚያስፈራ ነገር አካባቢ ላይ አትሄድ ይባላል። ምክንያቱም ያንን አጋጣሚ አድርጎ አሁንም አጋንንት ጽንሱን ሊያስወርድ ይችላል በሚል እንትን እንደዚህ አይነት ነገር አይመከርም ማለት ነው። ስለዚህ እንደዚህ አይነት ነገሮች መደንገጥ እንደሌለባት፣ ልድካም የሌለ ያለበት ሰው መደንገጥ እንደሌለበት እና የመሳሰሉት ነገሮች ያለበት ሰው መደንገጥ እንደሌለበት ተነጋግረናል። ግን ብዙ ጊዜ ምንጠራው የተለመደ አፍ ይሄ ሰውዬ ለምሳሌ ከ100 ኪሎ ሜትር እንዲነዳለት እሱም ደግሞ ከአደጋ ከነንብረቱ እንዲጠርፍ የተደረገበት የሰውየው አጠራር ቅዱስ ገብርኤልን አስቀድሞ የጽዋ ማህበር የጠጣለት ሊሆን ይችላል። ቅድም እንዳልኩት ድርሳኑን ማገድሉ ነው የሚጸልይ ሊሆን ይችላል፣ ከበፊት ጀምሮ ማለት ነውና በዛች ቅጽበት ብቻ ስሙን ጠርቶ ለመዳን ሊረሳውም ይችላል። ምክንያቱም አደጋው ቅጽበታዊ ስለሆነ፣ ግን የለመደ አፍ ከሆነ ሁልጊዜም በሆነ ባልሆነው ያንን እንትን ይጠራል፣ ያንን መልአክ ማለት ነው። ምክንያቱም ለምዶታል በቃ አፉ። ስለዚህ በዛ መልኩ እንኳን ለመዳን የለመደ አፍ መሆን አለበት፣ በደህና በሰላሙ ጊዜ ሁሉ ስሙን ጠርቶ የሚኖር ሰው መሆን አለበት። ምክንያቱም ሁለት ነገሮች ናቸው ጥቅሙ። አንደኛው ቢረሳው እንኳ ድሮ ሲለምነው የኖረ ጠብቀኝ፣ አደራህ፣ ራሴን ለአንተ አሳልፍ ይሰጣለሁ፣ አቃፊ ደጋፊ ሆነ፣ ጥላቀለላ ዋስ ጠበቃ ሆነ፣ በሚሄድበት ሁሉ ምራኝ፣ ተከተለኝ ብሎ ጠዋት ማታ ይጸልይለት ይጸልይና ይነግረው የነበረ መልአክ ስለሆነ፣ በዛች ቅጽበት ቢረሳው እንኳ እሱ አይተው እንኳን ጠርቶት ደግሞ ጠርቶት ማለት ነው። ምንድን ነው አንድ ሰው ለምሳሌ ሰርግ ላይ ተጠራ እንበል። ሰርግ ላይ የሚጠራው አካል ግን የሚጠራውን አካል እሁድ ማነው ቅዳሜ ማታ ለእሑድ ጥዋት ሰርግ እፈልግሃለሁ ታዳሚ ሆንልኝ ብሎ ቢነግረው ንቀት ወይ ውርደት ብሎ ነው የሚቆጥረው። ምክንያቱም አስቀድሞ ፕሮግራም እንዲይዝ ጠሪ አክባሪ ነው ብሎ እንዲያስብ፣ በደስታ ፕሮግራሙ ላይ እንዲመጣለት በተከበረ ሁኔታ ከሳምንት በፊት በጥሪ ካርድ ሊጠራው ይገባል ማለት ነው። ከዛ ውጭ ግን ቅዳሜ ማታ ቢነግረው እንዴት አይነት ንቀት ነው ሊለው ይችላል። ስለዚህ እኛም እነዚህን ረዳቶቻችንን አስቀድመን በደህናው በሰላሙ ጊዜ ሁሉ በሕይወት ዘመናችን ጸሎት ቤታችን ላይ ወይም ደግሞ በየሄድንበት ሁሉ ስማቸውን እየጠራን እየተማጸን፣ ራሳችን አደራስ ጠብቀን መኖር እንዳለብን የሚያስተምር ነገር ነው ማለት ነው እና ድርሳኑን ገድሉን ስመ መጽአቱን በዓሉን ማክበሩን ጥበቃ እንዲያደርግለት መማጸኑን እነዚህ ነዚህ ነገር ሁሉ ካደረግን በኋላ እኛን ለማዳን ወደኋላ የሚቀር መላክ ወይም ደግሞ ጻድቅ የለም ማለት ነው። አንዳንድ ጊዜ ስንደነግጥ ደግሞ ሌላ እንትን የሚል የሚያጋጥም ነገር ምን አለ? ቆሌን ገፈፈው ይባላል። ቆሌ ምንድነው ቢባል ግን ሰይጣን እንደሆነ ማን በማያሻማ መልኩ ያውቀዋል። ለምሳሌ ለቆሌ አስቀምጡ፣ ለቆሌ አጨርሱበት፣ ከምን በላው ከምናደርገው ነገር ሁሉ ድሮ እንደዚህ አይነት ነገር የተለመደ ነበር። በቃ ቆሌው ማን እንደሆነ ግን አያውቁም። ቆሌው ግን ሰይጣን ነው እና ቆሌን ገፈፈው ይላል። አንዳንድ አካባቢ ደግሞ አቲቴን ወሰደው አቲቴን ገፈፈው ይላሉ። አቲቴ የምትባለው ግን ራሷ ሰይጣን ነች፣ ሴት ዛር ነች እና በዚህ መልኩ በቃ ስልጣን ሰጥተነው፣ አክብረነው፣ ፈርተነው፣ ስናውቅም ሳናውቅም የኖርነው ነው ማለት ነው እና አንዳንድ ጊዜ ከዚህ አንጻር ስናይ የውጭ ሀገር ሰዎችን ከኛ ጋር በንጽጽር ስናይ በጣም በሚገርም ሁኔታ እንቆትቷቸዋል ማለት ይቻላል። ብዙ ጊዜ አይታቸው ከሆነ እነዚህ ሳር እንትን ቅጠል ውስጥ ሆኖ ሰውየው ተደብቆ የሚያስደንግጣቸውን ሰዎች እንደ ሰርፕራይዝ እንደ ፈን አድርገው ቡሽማን ሰርፕራይዝ ነው። እንደዛ ብለው ስም ሰጠውት። ሲያስደነግጡ የሚውሉ ዛፍ ስር ቅጠል ውስጥ ገብተው ሲያስደነግጡ የሚውሉ ሰዎች አይተናል። ለምሳሌ አንዳንድ ቪዲዮዎችም ቪዲዮዎችን እዚህ ላቀርብላችሁ ይችላሉ። ይህ ቪዲዮ የሚያመለክተው ምንድን ነው? ለምሳሌ እዚህ ጋር ማቀርብላችሁ ሴት ትሄዳለች። ቅጠል ውስጥ ያለ ቅጠል የሚመስል ሰው አጋጠማት፣ አስደነገጣት ቁጭ ብላ ተቀምጣ ቆይታ ስቃ ስቃ ጨርሳ ሰውየውን በጣም አመሰግናለሁ አይነት ነገር ሄዳ እንደገና ስታቅፈው ደስ ብሎኛል፣ እንኳን አስደነገጥከኝ በሚመስል ሁኔታ ስታቅፈው ይታያል።

በሌላ በኩል ደግሞ ልታ ሊያገባት ያሰባትን ሴት ሄዶ እጇን ያዘ። ከዛ በኋላ የተቆረጠ እጅ ነበር ያስያዛት። የሱን እጅ ያዝኩ መስላ ጠበቀችው። እሱ ያንን እጅ አስያዘን አስያዛት እና ዘወር አለ። ዘወር ካለ በኋላ እጁን አየችው ማለት ነው። የያዘችውን እጅ ስታዩ የተቆረጠ እጅ ነው። ደነገጠች። በዛች ደነገጠችበት አጋጣሚ ግን ምንድነው ያደረገው? አገባሻለሁ የሚል ሌላ ሰርፕራይዝ ደግሞ ይዞላት ቀረበ ማለት ነው። እንግዲህ በእኛ አካባቢ ብትወስዱት ጋብቻውም ሊቀር ይችላል። መጀመሪያ ስላስደነግጣት ደነገጣት ማለት ነው እና አንዳንድ ጊዜ እንደዛ ሳስደነግጡ ቀደም እንዳልኩት ልብ ድካም ያለበት የጤና እክል ያለበት ሰው ቢያጋጥመው ምንም እንደማይሆን እነው የሚታወቀው ማለት ነው። ወይም ደግሞ ልክፍት ሲወድቅ ሲደነግጥ ያዝኩት የሚል መንፈስ እነሱ ጋር አይጠጋም ማለት ነው። ስለዚህ ይሄ የሚገርምና የሚደንቅ እነሱን ምን ያክል በጀ ናቸው ምንም የትም ማይሄዱ ስለሆኑ ትኩረት አላደርግባቸውም የማለት አይነት የሚመስል ኢትዮጵያውያን ደግሞ የአባቶቻችን የቅዱሳን በተጋድሎ ያቃጠሉትን ያሳደዱትን እሳት የሆኑበትን አባቶቻችን በቀል ለመበቀል ይችን ምድርና ነዋሪዎቿን በምን መልኩ እንደሚታገል፣ በምን መጠን እንደሚያሳድድ በዚህ ይታወቃል ማለት ነው እና ሁሉም ሰው ይሄንን ቢያደርግ ይሄንን ልምድ ቢያደርግ ከእንደዚህ አይነት የመናፍስት ሥርዓትና ክትትል አደጋ ሊተርፍ ይችላል የሚለው ዋነኛ መልእክት ነው ማለት ነው። በተጨማሪነት ምሳሌ አድርጌ ማቀርበው ምንድን ነው? ለምሳሌ መላእክት ሁሉ የሹመት አላቸው የሥራ ድርሻ አላቸው ሁሉ ለምሳሌ የቅዱስ ሩፋኤል ሊቀ መላእክት የስራ ወይም ድርሻ ወይም ደግሞ ስልጣን ወይም ቃል ኪዳን ምን እንደሆነ አብዛኛው ሰው ያውቀዋል። ከጥንት ጀምሮ ከመጽሐፍ ቅዱስ ድሮ አስማንዲዮስ ተብሎ መጽሐፍ ቅዱስ ላይ የተጠቀሰው አሁን ላይ ደግሞ በእኔ አተረጓጎም አይነት ላይ የሚለው መንፈስ የነበረባት ሴት እኛ ጋ ስልጣን የለውም አርባክን እንዲርቃል ምናምን እያንን አጋንንት ሰውን የመግደል ስልጣን የለውም። እግዚአብሔር ብቻ ነው ገዳይ የምንለው። አጋንንት ሰባት ባሎቿን ይገድልባት ነበር። አስማንዲዎስ የሚባል አጋንንት ነው የሚለው። እንግዲህ ይህንን አጋንንት ስምንተኛ ስታገባ ያዳነላት ከባሏ ጋር መጥቶ የአባቱን ዓይን በአሳ ተመስሎ ፈውሶ፣ ከዛም ደግሞ መጥቶ እሷን ይገልባት የነበረባትን አጋንንት አስወጥቶ ይህ ትዳር እንዲቀጥል ያደረገ ትዳርን የሚቆጣጠር መልአክ ነው ማለት ነው ቅዱስ ሩፋኤል። ከዛ ውጭ ፈታሒ ማሕፀን ማሕፀንን የሚፈታ መልአክ ነው ተብሎም ብዙ ጊዜ ተነግሯል። ብዙ ታምራትንም ሰርቷል። ስለዚህ አንድ ርጉዝ ሴት ቢቻል ከመጸነሷ በፊትና በዘመኗ ሁሉ በተለይ በተለይ የዓመታዊና ወርሃዊ በዓሉ ላይ ጠዋት ድርሳኑን ማታ መልኩን ብትጸልይ ጥሩ ነው። ካለዛም ደግሞ የቻለ ደግሞ በየዕለቱ ቅዱስ ሩፋኤልን እንደዛ ቢያደርግ ካደጋም የምትጸልይ ከሆነች ካደጋም ያተርፋታል። የጥንስ ክትትሉንም ደግሞ እሱ ያደርጋል ማለት ነው። በሰላም እንድትገላገል ያለ ምንድን ነው ያለ ሰርጀሪ እንድትገላገል ያደርጋታል ማለት ነው። እና አሁን ይቺ ሴት ምጧ ሲጸናባት መጨረሻው ሰዓት ላይ ከመጥራት እና አስቀድማ ቅድም እንዳልኩት ገድሉን፣ ድርሳኑ ቢቻል በየዕለቱ ካለዛ ደግሞ በወርሃዊውና በዓመታዊ በዓል ላይ ስታደርግ የኖረች ሴት ከሆነች ቅዱስ ሩፋኤል ያኔ ስጠራው የነበረችው አሁንም ደግሞ በለመዳፏ የጠራችው ከዚህ ሁሉ ጭንቅ ገላግሎ ጥሩ ሕይወትና ጥሩ ዘር ታገኛለች። ከእሷ ፈቃደኛ እና ካልፈለገችው በስተቀር ወደ ሰርጀሪም ላትደርስ ትችላለች። ጤነኛ ዘርን ታገኛለች። እነዚህ እነዚህ ነገሮች ሁሉ ምንድን ነው? ቅዱሳን መልአክ ተራዳይነት አምኖ ላደረገ ሰው የሚደረግ ነው ማለት ነው። ስለዚህ ቅዱስ ገብርኤል ያደረገውም እንደዚህ ነው። የዚህን ሰው አባባል ዝም ብለን እንደው በድንገተኛነቱና ድንገተኛነቱና ክብደቱም ስናየው በለመደ በለመዳፉ ጠራው እንጂ በዛች ቅጽበት አይምሮ ላይ እሺ ብሎም ላይመጣለት መጣለት ላያስታውሰው ይችል ነበር። ግን ካሁኑ በፊት በመሐላም ሊሆን ይችላል በጸሎትና በመጽዋትም ሊሆን ይችላል በዓሉን በማክበርም ሊሆን ይችላል ስሙን በመጥራት እና ደርሱና ድርሳኑና ገድም በመጸለይ ሊሆን ይችላል። ተከታትሎ የጠበቀው መልአክ ስለሆነ እንደዛ አድርጎ አድኖታል። ቅዱስ ገብርኤል ሁላችንን የምንጠራውን ሁሉ በችግራችን ሰዓት እንዲደርስልን ቅዱስ ፍቃዱ ይሆንልን። አሜን።